አንቺ እኮ እኛ እኮ ምን ማላል መሰሰማችሁ፣ ምናምን አንቺ ድንገት መጣችሁ። ሰላም ውድ የናፍቆት ተከታታዮች እንዴት ናችሁልን? ደህና ናችሁ በላችሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ተከስቻለሁ በአዲስ ቪዲዮ ዛሬ መተንላቸዋል። ዛሬ የማትጠብቁት በቃ የማትጠብቁትን ፕራንክ ነው የምናረጋቸው። እኔ ካለ የማትጠብቁት ነው ሁኝ አረወክ ራሱን እንትን እያለ ነው። ለማንኛውም ዛሬ የማትጠብቁትን ፕራንክ ከሱሬ ጋር ላረጋቸው አስቤያለሁ። የሆነ ይለን ፊሽን እና ሚኪን ማለት ነው። ምን እንደሚሉ እናያለን እንግዲህ ያሳፍራል። ግን እውነት ቪዲዮን አብራችሁ ብታዩት ይሻላል አይደል? አብረ ወይም አንናገር አንናገረው አብራችሁ ታዩታላችሁ። በጣም እንወዳችኋለን፣ ሰብስክራይብ አድርጉ። እየመጡ ነው፣ ደውለንላችኋል እና ዛሬ እቅ ተዘጋጅታል። ይህ ማሰሪዬ ነው። አንተ እንዳታመረ ደግሞ አደራ እሺ። እንወዳችኋለን። ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉ እና ነገራቸው እንደ ነገራቸው ነገራቸው እያለ ነው። አብሮ አብሮ ፕራንክ ይደረጉ ፕራንክ ይደረጉ ይሻላል እንግዲህ አብራችሁ ፕራንክ ትደረጋላችሁ ማለት ነው ዛሬ። አንጀቴን ነው የሚያቆስሉት። ታውቃላችሁ እረፍ ነው የሚያደርጉኝ ነው ዛሬ። ከኔ ጋር ነው ስሬ ማጠብቁት ማገምቱት ፕራንክ ነው የምናረጋችሁ። አብራችሁን ቆዩ፣ እንወዳችኋለን። ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም፣ አድርጉ በላችሁ። ሰብስክራይብ ለማንኛውም አብራችሁን ሆኑ፣ እንወዳችኋለን።

ምን እንዴት አለው? አይ እኛ ነበር ይከ- ለስራ ነበር የተከታተልን። ያው እንደዚህ እንደዚህ ዓይነት ጊዜ የምታሳልፉ ከሆነ ወይ ብቻችሁ መሆን ነበር። አይ ኖርማል ነው እያሳለፈ መጣችሁ። ኖርማል ነው። ቢያንስ ታዩና እናንተ ስድስት፣ አርጋ ምን አረጋችሁ እዚህ? ጋር ከደረስን በኋላ እና መኪና ስትጠብቁናላችሁ መኪናው ውስጥ ጠብቁን ማለት አልገባኝ። እኛ ሳምናም ከፋፍለን እንመጣለን። ምንም ነው ብሎ እናንተ አትሄዱም አትበሉም ምግብ ብሎ ሌላ ቦታ ሄዱና ምግብ ምን ችግር አለው? ያነሳ የሚያሳፍር ነገር የለም እኮ ምንም አላለኝ። እንደዚህ ጋኩ ምናገር ነው ሰየው ግን አጉል ሰዓት አይ ነው እናንተ ጓደኞች ናችሁ። አጉል ሰዓት አድርገው የመጣችሁት ማለት አለብኝ አጉል ሰዓት

ሚኪ እንደምን ሆነ ነው? ወደ ችግር እያደረግኩት የራሳችሁ ምንድን ነው ትችላላችሁ። በቃ ከሱ ጋር ምን ምንም ነገር ምናገባ በምን ገበገብ እኔ እኔ እናንተ ተጣብቃችሁ ብኝ ቤት በኩል ነው የራሴን ጊዜ ላሳልፍ። እንዴ ምን ሆናችሁ ነው? ምን ያም እኛ እየተጣበቅን? አዎ ተጣብቃችሁ ብኝ እኔ የራሴን ጊዜ ማሳልፍ የነሽ ነው። ቁርስ በላሽ መታበላሽ ነው። ሌላ እንደዚህ የሚለኝ ሰው ደግሞ ያስፈልገኛል። አልገባም። ስራ ነው እኮ የሚያገናኝ። ስለደወልሽልን እኮ የመጣ ነው አው ግን ታዲያ ምንድን ነው እንዲህ ድረስ እኛን አስመጥተሽን እንዴ ሌላ ምሳ ድንገት መጣችሁ ተጣበቃችሁብኝ ምናምን ማለት ምን ማለት ከስራ ውጪ እኛ ምን ግን ይነጣል ከስራ በኋላ እኮ ፍለሹ ማረት ትችላለች። ምን አገባለ እኮ አይደለም። ከስራ ውጭ ያለው እናንተ ለ እንደ እህት የምታስበው ነው አይደለም? ነው አይደለም? እንደዛ ከኛ ጋር እንትን እያላችሁ ሌላ ጋር ብለናል። የራሴን ጊዜ ማሳለፍ አይደለም

እንዴ ተግባባችሁ? ከምናቀው እሺ፣ እና ድንገት መጣችሁ ግን፣ ያሳነ በቃሽ ወይ፣ እንደዚህ እናድርግ። እኔ ሂሳብ አይደለም አይደለም፣ ድንገት አይባልም መጣ ነው።

አምነን አይ፣ በቃ ለማንኛውም፣ አሁን አጠራ አድርጌ ስነግራችሁ፣ አሁን ሄዳችሁ ወይ እዛ ውጪ ጠብቁኝ። በቃ አሁን እንደዚህ እኮ ነው። አሁን እኔ እኮ ጊዜ እየሰጣችሁ ነው አይደለም። በቃ አይታችሁ እኮ ሲጀመር መመለስ ትችሉ

አሁን ምንድን ነው ምንድን ነው ሀሳባችሁ? ማለቴ እኛ እንሂድ እንዳችሁ አለ። እኛ ስንሄድ ስራችንን እንሰራለን። ገና በጣም ይደብረው። አረ ኖርማል ነው ማርያም፣ ኖርማል ደስ ሲል እነሱ እየመጡ ደግሞ። ሀሳብ ምንድን ነው እንጂ ምን ምን ወስደሽ ነው?

እናንተ ደግሞ አይታችሁ አይታችሁ በላይ የስብስ በቃ አያችሁ። ለምን ስድስት? ምንም ግዴታ አይደለም እኮ አይታችሁ ነው እኮ በቃ ሰላም።

ሱሬ፣ ሰላም በቃ በጣም ነው እንደ ምታለግሱት ሱሪ አግኝተናቸዋል። ይመች